በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማማ። ግዙፉ አውሮፕላን አምራች ኩባንያ ቦይንግ እና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አስጸያፊ ሲሉ ኮንነውታል። በቦይንግ 737 ማስክ አውሮፕላን አደጋዎች ሕይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የሕግ ባለሙያዎች ናቸው ስምምነቱን የኮነኑት ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል 1.1 ቢሊዮን ዶላር ለመክፈል የተስማማው። በኢንዶኔዥያ ላይን አየር መንገድ አደጋ ተጎጂዎች መካከል የተወሰኑት አማካሪ የሆኑት ሳንጂቭ ሲንግ ስምምነቱ ቦይንግ ከወንጀል ተጠያቂነት የሚያወጣ ነው በማለት ተችተው፣ በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብለዋል። ቦይንግ ከዚህ ቀደም በደረሰባቸው ሐዘን የሚሰማን ጥልቅ ሐዘን ነው የሚወዳቸውን ሰዎች ትዝታ ለማስታወስ በኩባንያችን ላይም የምናደርገውን ጥልቅ ለውጥ እንቀጥልበታለን ብለዋል። በስምምነቱ መሰረት ኩባንያው ለአደጋዎቹ ተጎጂዎች ቤተሰቦች 4.45 ሚሊዮን ዶላር የሚከፍል ይሆናል። 4.45 ሚሊዮን ዶላር ደግሞ ደህንነቱ፣ ጥራት እና ቁጥጥርን ለማሻሻል የሚያወጣው ፕሮግራም የሚውል እንደሚሆን ተገልጿል። በዚህም ተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምቷል። ቦይንግ ከዚህ የውሳኔ ሐሳብ ላይም ያለበትን ግዴታ ለመወጣት ቁርጠኛ ነው፣ ይህም ተጨማሪ የገንዘብ ቅጣትና ተጨማሪ ተቋማዊ ማሻሻያዎችንና ኢንቨስትመንቶችን ያካትታል ሲሉ የኩባንያው ቃል አቀባይ ገልጸዋል። ስምምነቱ በፌዴራል ዳኛ ከጸደቀ ግዙፉ አውሮፕላን ፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስ ይድናል። ኩባንያው በወንጀል እንዳይከሰስ ከፍትህ ሚኒስቴር ጋር ስምነት ላይ ደርሷል ሲል ቦይንግ አስታውቋል። በጉዳዩ ላይ ያነጋገራቸው የፍትህ ሚኒስቴር ተጨማሪ መረጃ እንዲሰጠው ቢጠይቅም ምላሽ አላገኘም። ቢቢሲ ሲንግ ስምነቱ ወደ ፌዴራል ዳኛ በሚመራበት ወቅት የተጎጂ ቤተሰቦች ይግባኝ እንደሚሉ ተናግረዋል። ኩባንያው ለመክፈል ያቀረበው ገንዘብ ለተጎጂ ቤተሰቦች በቂ እንዳልሆነ ያምናል። ኩባንያው ለመክፈል ያቀደው 1.1 ቢሊዮን ዶላር ከወንጀል ተጠያቂነት ለማምለጥ 10 ዶላር የመክፈል ያህል ነው። ሲንክ ስምምነቱ ወደ ፌዴራል ዳኛ በሚመራበት ወቅት የተጎጂ ቤተሰቦች ይግባኝ እንደሚሉ ተናግረዋል። ኩባንያው ለመክፈል ያቀረበውን ገንዘብ ለተጎጂ ቤተሰቦች በቂ እንዳልሆነ ያምናል። ኩባንያው ለመክፈል ያቀረበው 1.1 ቢሊዮን ዶላር ከወንጀል ተጠያቂነት ለማምለጥ 10 ዶላር የመክፈል ያህል ነው። ልክ የመኪና ማቆሚያ ስፍራን ጥሰው ትኬት ወይም አነስተኛ ነገር እንደሚፈጽሙ ያህል ነው ብለዋል። በአቪዬሽን ኢንዱስትሪው አሰቃቂ በተባለው የቦይንግ 737 ማክስ አውሮፕላን አደጋዎች በኢትዮጵያው 157 እንዲሁም በኢንዶኔዚያው አየር መንገድ 189 ሰዎች ህይወትን ቀጥፏል። የአሜሪካ የፍትህ መስሪያ ቤት በአውሮፕላኑ አምራቹ ላይ ካደረገው የረዥም ጊዜ ምርመራ በኋላ ቦይንግ ለ737 ማክስ አውሮፕላን ፈቃድ ለማግኘት ሲል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 ከለላ ሰጥቶት ነበር። አውሮፕላን አምራቹ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድና ተጠያቂነቱን ተቀብሎ ለአሜሪካ መንግስት አደጋ ለደረሰባቸው አየር መንገዶችና ለተጎጂዎች የሚሆን 2.5 ቢሊዮን ዶላር የቅጣት ካሳ ለመክፈል በወቅቱ ተስማምቷል። በወቅቱም የፌዴራል አቃቢያን ሕጎች ቦይንግ ለመጪው 3 ዓመታት ያህል ለስምምነቱ ተገዢ ከሆነ የወንጀል ክሱን ለመተው ተስማምተውም ነበር። ሆኖም ስምምነቱ ጊዜው ከማለፉ በፊት በአላስካው አየር መንገድ የቦይንግ ማክስ ዘጠኝ በር በአየር ላይ ተገንጥሎ መውደቁን ተከትሎ የምርቶቹን ደህንነትና ጥራት ለማስጠበቅ የገባውን የቁጥጥር መርሃ ግብር ስምምነቱን መጣሱን ማሳያ እንደሆነም ሚኒስቴር መስሪያ ቤቱ ማመላከቱን ባለፈው ዓመት ተገልጾ ሊከሰስ ይችላል ተብሎም ነበር። መጋቢት 01 2011 ዓ ም የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ከጀመረ ከ6 ደቂቃዎች በኋላ ነበረ አሰቃቂው አደጋ የደረሰው። በዚህ አደጋ ከ35 የተለያዩ ሀገራት የተወጣጡ የ157 ሰዎች ሕይወት ተቀጥፏል። በ737 ማክስ አውሮፕላን ላይ የደረሱት የኢትዮጵያ አየር መንገድና የኢንዶኔዚያ ላይን ኤር አውሮፕላን አደጋዎች ተከትሎ ቦይንግ የአብራሪዎቹን አቅም ጥያቄ ውስጥ በማስገባት እና ጥፋቱን ወደ ሌሎች በማዛወር ትችት ይቀርብበት ነበር። ከስድስት ዓመት ገደማ በፊት ለደረሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አደጋ ምክንያት የቦይንግ የበረራ መቆጣጠሪያ ስርዓት ወይም ኤምካስ ችግር መሆኑን መገለጹ ይታወሳል። ፕሬዚዳንት ዶናልድ ትራምፕ የአፍሪካ ቀንድ ሀገራት የሆኑትን ኤርትራና ሶማሊያን ጨምሮ የብሔራዊ ደህንነት ስጋት ናቸው ባሏቸው የአስራ ሁለት ሀገራት ዜጎች ላይ ወደ አሜሪካ የሚደረጉ ጉዞዎችን የሚከለክል ትዕዛዝ መፈረማቸውን ዋይት ሀውስ አስታውቋል። ከነዚህም በተጨማሪም በሰባት ሀገራት ዜጎች ላይ ከፊል የጉዞ ወገዳን ጥለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዝርዝሩን ተጨባጭ ማሻሻያዎች ከታዩ እንደሚከለስ እንዲሁም በዓለም ዙሪያ ሌሎች ስጋቶች ከመጡ ተጨማሪ አገራት ሊካተቱ ይችላሉ ብለዋል። ፕሬዚዳንቱ የጉዞ እገዳዎችን ሲጥሉ ይህ ለሁለተኛ ጊዜ ነው። በመጀመሪያው የሥልጣን ዘመናቸው በአውሮፓውያኑ 2017 ተመሳሳይ የጉዞ ክልከላዎችን የሚደነግግ ትዕዛዝ መፈረማቸው ይታወሳል። የጉዞ እገዳ የተጣለባቸው የትኞቹ ሀገራት ናቸው? ትራምፕ ለአሜሪካ ብሔራዊ ደህንነት ስጋት ናቸው በማለት ዜጎቻቸው ወደ አሜሪካን እንዳይጓዙ የከለከለባቸው ሀገራት 12 ናቸው። ኤርትራ፣ ሶማሊያ፣ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ሚያማር የመን ናቸው። በተጨማሪም ሰባት ሀገራት ከፊል የጉዞ ወገዳ የተጣለባቸው ሲሆን እነዚህም ብሩንዲ፣ ኩባ ላኦስ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ናቸው። የጉዞ ወገዳው በመጪው ሰኞ ሰኔ 1 2017 ዓ ም ሌሊት 6 ሰዓት ላይ ተግባራዊ ይሆናል ተብለዋል። ከ8 ዓመታት በፊት ጊዜ ሳይጠቀስ ያለ ማስጠንቀቂያ የጣለው የጉዞ ወገዳ በአገሪቱ የአውሮፕላን ማረፊያዎች ላይ ከፍተኛ ትርምስ መፍጠሩን ተከትሎ ቀን መጠቀሱ ያንን ቀውስ ያስቀረዋል ተብለዋል። የጉዞ እገዳው እስከ መቼ ድረስ እንደሚቆይ ያልተገለጸ ሲሆን፣ ሆኖም ያስተላለፉት ትዕዛዝ ወቅታዊ ግምገማ የሚደረግበት እንደሆነ ተገልጿል። ጉዞ እገዳውን ለምን ጣሉ ነው? ዋይት ሃውስ እነዚህ ገደቦች አሜሪካውያንን ከውጭ አገራት አደገኛ አካላት ይጠብቋቸዋል ብሏል። ፕሬዚዳንት ትራምፕ በበኩላቸው በቅርቡ በኮሎራዶ የተፈጸመው የሽብር ጥቃትን ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ ከመሆኑ ጋር ተያይዞ ሊከሰት የሚችለውን ከፍተኛ አደጋ አጎልቶ ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። የኮሎራዶው ጥቃት የፈጸመው ግለሰብ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ተቀጣጣይ ቁሶችን በመወርወር ጉዳት ማድረሱን ተከትሎ 12 ሰዎች መጉዳታቸው ተገልጿል። ጥቃቱን በመፈጸም የተወነጀለው ግለሰብ ግብጻዊ ዜግነት ያለው ሲሆን ግብጽ ግን በዚህ የጉዞ ገዳ ዝርዝር ውስጥ አልተካተተችም። ትራምፕ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር የጠበቀ ግንኙነት ያላቸው ሲሆን ከዚህ ቀደምም የምመርጠው አምባገነን በሚል ገልጸዋቸው ነበር። የጉዞ እገዳው ከጣለባቸው ሀገራት የማይመለከታቸው ዜጎች አሉ። የጉዞ እገዳ የጣለባቸው ሀገራት ዜጎች ሆነው በተለያዩ ምክንያቶች ይህ ክልከላ የማይመለከታቸው ወይም ነፃ የተደረጉ ዜጎች አሉ። እነዚህ ዜጎችም ወደ አሜሪካ ጉዟቸውን ማድረግ ይችላሉ። በትላልቅ የስፖርት ዝግጅቶች የሚሳተፉ አትሌቶች፣ ለምሳሌ መጪው 2026 የዓለም ዋንጫ ወይም በ2028 ኦሎምፒክስ የሚወዳደሩ፣ በኢራን ውስጥ በእምነታቸውና በጎሳቸው ምክንያት ጭቆና እየደረሰባቸው ላሉና የአሜሪካ የስደተኝነት ቪዛ የያዙ ግለሰቦች፣ ልዩ የስደተኛ ቪዛ የያዙ የአፍጋኒስታን ዜጎች፣ ማንኛውም የአሜሪካ ሕጋዊ ቋሚ ነዋሪ የሆኑ በጉዞ እገዳ ያልተካተቱ ሀገራትን ጨምሮ ጥምር ዜግነት ያላቸው። በተጨማሪም የውጭ ጉዳይ ሚኒስትር ግለሰቦች ለአሜሪካ ብሔራዊ ጥቅም የሚያገለግሉ ከሆነ እያንዳንዱ ጉዳይ ተለይቶ እንዲታይና ከጉዞ ክልከላው ነፃ በማድረግ እንደሚችሉም ተጠቁመዋል። ለጉዞ ዕገዳው ምን ምላሽ ተሰጠ? የህግ ተግዳሮቶችን እንደሚገጥሙት የሚጠበቀው የትራምፕ የጉዞ ክልከላ ትዕዛዝ በሀገራቸው እንዲሁም በዓለም አቀፍ ደረጃ ምላሾች ተሰጥተውበታል። ሶማሊያ ማንኛውንም የደህንነት ሁኔታዎች ለመፍታት ከአሜሪካ ጋር እንደምትሰራ ቃል ገብታለች። በአሜሪካ ተቀማጭ የሆኑት የሶማሊያ አምባሳደር ዳሂር ሀሰን አብዲ አገራቸው ከአሜሪካ ጋር ያላትን የቆየ ግንኙነት ከፍ ያለ ስፍራ ትሰጠዋለች ብለዋል። ቬንዙዌላ የሀገር ውስጥ ጉዳይ ሚኒስትር ዲዮስ ዳዳ ካቤሎ በአሜሪካ ውስጥ መቆየት ለቬንዙዌላውያን ብቻ ሳይሆን ለማንም ትልቅ አደጋ ነው ሲሉ አስጠንቅቀዋል። ዴሞክራቶች ይህንን የትራምፕ እርምጃ አውግዘዋል ይገዳ ትራምፕ በመጀመሪያ የስልጣን ዘመናቸው ተግባራዊ ካደረጉት የሙስሊም ሀገራት ክልከላ የሰፋና በዓለም መድረክ የበለጠ የሚያገል ነው ሲሉ የዋሽንግተን ዲሞክራቲክ ፓርቲ ተወካይ ፕራሚላ ጂያፖል በማኅበራዊ ሚዲያ ገጻቸው አስፍረዋል። ሌላኛው የዲሞክራቲክ ፓርቲ የምክር ቤት አባል ዶንቤር ትራምፕ የአሜሪካ መስራቾች መሆሮችን የካዱ ሲሉ ወርፈዋቸዋል የሰብአዊ መተሟጋጅ ድርጅቶችም የጉዞ እገዳውን ተችተዋል። አድለዋዊ ዘረኛና ጭካል የተሞላበት ሲል ክልከላውን የፈረጀው ዓለም አቀፉ የመብት ተቆርቋሪ ድርጅት አምነስቲ ዩኤስኤ ነው። በአሜሪካ ተቀማጭነቱን ያደረገው ሂውማን ራይትስ ፐርስት የተባለው ተቋም ደግሞ ጸረ ስደተኛና በፕሬዚዳንቱ የተፈረመ የቅጣት እርምጃ ብሎታል። የትራምፕ የመጀመሪያ ጊዜ እገዳቸው ምን ይሆን? ትራምፕ የመጀመሪያ ጉዞ ክልከላል የጣሉት በመጀመሪያ የስልጣን ዘመናቸው በአውሮፓውያኑ 2017 ነበር። በአሁኑ የጉዞ እገዳ የተጠቀሱት እንደ ኢራን፣ ሊቢያ እና ሶማሊያ በወቅቱም ተካተውበት ነበር። መጀመሪያው የጉዞ እገዳ አብዛኛው ህዝባቸው ሙስሊም ከሆኑ ሀገራት የሆኑ ዜጎች ወደ አሜሪካ እንዳይገቡ ያስተላለፉት ትእዛዝ በተቺዎቻቸው ዘንድ የሙስሊሞች እገዳ በመባል ይታወቃል። ትእዛዙ ከተላለፈ በኋላ ወዲያውኑ ነበር በመላው አሜሪካ ባሉ ፍርድ ቤቶች መከራከሪያ የሆነው። ዋይት ሃውስ ፖሊሲውን አሻሽሎ ሁለት ሙስሊም ያልሆኑ አገራትን ሰሜን ኮሪያንና ቬንዙዌላን የጉዞ እገዳው ውስጥ አካቶ ነበር። ይህም በአውሮፓውያኑ 2018 በጠቅላይ ፍርድ ቤት ተቀባይነት እንዲያገኝ ሆነ። ትራምፕን የተኩት ጆ ባይደን እገዳውን ብሔራዊ ሕሊናችንን ያጎደፈ ሲሉ በአውሮፓውያኑ 2021 ሰርዘውታል። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላልደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለሥልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ከመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ በማኅበራዊ ሚዲያ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብለዋል። የሩሲያ መንግሥት የዜና አገልግሎት እንደዘገበው ዩክሬን ድርድሩን ለማወቅ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል ብለዋል። ጨምረውም የኪየቭ መንግሥት ወደ አሸባሪ ድርጅትነት እየተለወጠ ነው ብለዋል። ፑቲን ሁለት ፕሬዝዳንቶች፣ አሜሪካና ሩሲያ በሚተባበሩበት ጉዳይ ላይ ለመነጋገራቸው ተስፋ የሚሰጥ ቢሆንም ዩክሬን በዚህ ሳምንት መጀመሪያ ላይ አስርጋ ባስገባቻቸው ድሮኖች የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲንና ትራምፕ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። እዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መናገራቸውን የሩሲያ ፕሬዚዳንት አማካሪ ተናግረዋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡትን የሁለት ሳምንት ቀነ ገደብ ፕሬዚዳንት ትራምፕ አስቀምጠው ነበር። ይህ ካልሆነ ግን አሜሪካ በተለየ መንገድ ምላሽ ለመስጠት ሲዝቱ ተሰምተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን፣ ፑቲን በእሳት እየተጫወቱ ነው የሚል አስተያየት ሰጥተው ነበር። ሆኖም ፕሬዝዳንቱ ከፑቲን ጋር ከተወያዩ በኋላ ትሩስ ሶሻል በተባለው ማህበራዊ ገጻቸው ባስተላለፉት መልእክት ፑቲን ወደ ሰላም እንዲመጡ ብለው ስላስቀመጡት ቀነ ገደብ ያሉት ነገር አልነበረም። ትናንት ረቡዕ የዩክሬን ምክትል ፕሬዝዳንትና ጠቅላይ ሚኒስትሩን የያዘ የልዑክ ቡድን የአሜሪካ ሴናተሮችን ለማግኘት ወደ ዋሽንግተን አቅንቷል። ጠቅላይ ሚኒስትር በማኅበራዊ ገጻቸው ባሰፈሩት ጽሑፍ የጉዞ ዓላማ የመከላከያ ድጋፍ ለማግኘትና በጦርነት አውድማ ያለው ሁኔታ ለመግለጽ ነው ብለዋል። ቀደም ሲል የዩክሬን ተደራዳሪዎች ሩሲያ ያለምንም ቅድመ ሁኔታ ተኩስ ማቆም እንዳለባት ሀሳብ ውድቅ ማድረጓን ገልጸዋል። ይህ ጥያቄ የዩክሬንና አሜሪካን ጨምሮ የአጋሮቿ እንደሆነ ይገለጻል። የሩሲያ ተደራዳሪዎች ደግሞ በተወሰኑ አካባቢዎች ለቀናት የሚቆይ የተኩስ ማቆም የሚል ሀሳብ እንዳቀረቡ ከመግለጽ ውጪ ተጨማሪ መረጃዎችን አልሰጡም። በሌላ ዜና ፕሬዝዳንት ፑቲን ከቫቲካን ሊቀ ጳጳስ ሊዮ 14ኛ ጋር በስልክ ተነጋግረዋል። ቫቲካን ባወጣው መግለጫ በዩክሬን ሰላም ለማምጣት ልዩ ትኩረት መሰጠቱን አሳውቋል። ውድ የየድል ሚዲያ ቤተሰቦች፣ ሮይተርስ፣ ቢቢሲ አማርኛ፣ ሲኤንኤን የዛሬ ወሬዎቻችን ምንጮቻችን ናቸው። ሰናይ ጊዜ። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም